ወንሕነሰ ንሰብክ ክርስቶስሃ ዘተሰቅለ አንደኛ ቆሮንቶስ ምዕራፍ አንድ ቁጥር 23 እኛስ የተሰቀለውን ክርስቶስን እንሰብካለን ይህን ቃል ተናገሩት ሁላችሁም እኛስ የተሰቀለውን ክርስቶስን እንሰብካለን። ስለኛ የተሰቀለውን፣ ስለኛ በቀራኔዮ አደባባይ በመልዕልተ መስቀል ተሰቅሎ ደሙን ያፈሰሰውን፣ እኛን ያዳነንን፣ በመስቀሉ ሰላምን ያደረገውን፣ የራቀውን ያቀረበውን፣ ነፃነት ላጡ ነፃነትን የሰጠውን የተዘጋውን ከፍቶ ወደ መጀመሪያው ዘላለማዊ ደስታ ወዳለበት ወደ ገነት እንድንገባ የፈቀደውን ኃጢአተኞችን ያጸደቀውን ያነጻውን በአጠቃላይ የራቁትን ያቀረበውን በቸርነቱ የመገበንን የሚመግበውን ካለመኖር ወደ መኖር የፈጠረንን ሁሉንም የሚታየውንም የማይታየውንም የፈጠረውን ክርስቶስን አምላካችንና መድኃኒታችንን ኢየሱስ ክርስቶስን እንሰብካለን። ስለ ኢየሱስ ክርስቶስም እንመሰክራለን። እንደ መላእክቱም ያለ ማቋረጥ ቅዱስ፣ ቅዱስ፣ ቅዱስ አሸናፊ እያል አሸናፊነቱን፣ ዘላለማዊነቱን፣ የገዥዎች ገዥ መሆኑን፣ የአማልክት አምላክ መሆኑን ሁሉን የፈጠረም አምነን እናሳምናለን፣ እንሰግድለታለን፣ እንንበረከክለታለን። በዚህ ቃል ነው የምንመራው። እኛም የምንሰብከው የተሰቀለውን ክርስቶስን ነው ያለ ቅዱስ ጳውሎስ። አዎ ብዙዎቹ ለየራሳቸው አማልክቶችን አቁመው እንደመሰላቸው እንዳይምሯቸው ውጤትና እንዳስተሳሰባቸው ከሌሎች ከናንተ አማልክት የኛ ይበልጣሉ የሚሉ ነበሩና ከሰማይ የወረደውን ከቅድስተ ቅዱሳን ከድንግል ማርያም የተወለደውን ለሰው ልጆች ነፃነት የሰጠውን የኛን እዳ በደል የተቀበለውን ቁስላችንን በቁስሉ የፈወሰንን ሞታችንን በሞቱ ሞትን ድል አድርጎና ነስቶ ነፃነት ያጎናጸፈንን ክርስቶስን እንሰብካለን፣ መድኃኒታችን ኢየሱስ ክርስቶስን እናመልካለን ሲል በአደባባይ ሐዋርያው ቅዱስ ጳውሎስ መስክሮልናል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንም ትናንትም ዛሬም ነገም እስከ ዕለተ ምጻት የምትሰብከው፣ የምታምነው፣ የምትናገረው፣ የምትመሰክረው ቅዱስ ጳውሎስ ያስተማረውን፣ ሐዋርያት ያስተማሩትን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ቃል በቃል የተማሩትን ባደረበት አድረው ባለበት ውለው ታምራቱን ተመልክተው ርኁባንን ሲመግብ ሲያጠግብ ሙታንን ሲያስነሳ ለምጻምን ሲያነጻ ድውያንን ሲፈውስ መጻጉን አልጋህን ተሸክመ ሂድ ብሎ ነፃነቱን ሲያወጅለት ያዩትን ነበርና የሰበኩት ያስተማሩን ያስተማሩንን ይዘን እንሰብካለን፣ እናስተምራለን።